በጣም ከባድ ጊዜ ነው ያሳለፍኩት። እኔ ስለምታበላ ስለማይ የተቸገሩ ሰዎችን ቀናነቷን መልካምነቷን ወደድኩት። ከስራዋ ጥንካሬ ባሻገር ማለት ነው። እሑድ ቀን ነው አስታውሳለሁ። የመጀመሪያ ቀን ሳገኛት ቤቷ ሄድኩኝ። ገጣሚ ሻይ ቡና እያልን ቡና የጋበዘችኝ ምሳ ጋብዛኝ ቤቷ ላይቭ ሪከርድ አድርገዋለሁ። ከሰዎች ያው ቲክቶክ ላይ ላይቭ ስለምትገባ ባልሽ እሱ ነው ወይ ምናምን የሚል አይነት ሀሳብ ሲመጣ ለምን ይህንን ነገር ወደ ስራ አንቀይረውም? በእንደዚህ አይነት ሁኔታ ሰራል እዛው ላይ የአንቺን ፕራይቬሲ እንዳይነካ ማግባት አለብሽ፣ የራስሽ ላይፍ አለ ሰው። ሁለተኛ ቪዲዮ እንስራ። ጀስት ይሄ ፊልም ነው ያለው ነገር ይሄ ነው። ቲጂን በስራዋ ጠንከራ ሴት ስለሆነች ጀስት ሰውን በእንዲህ አይነት መንገድም ሳፖርት ማድረግ ይቻላል የሚለውን ነገር ስላለ እንስራ ስላት ኖ አያስፈልግም ያለችኝ። ሲጀመር ሀሳቡም ከእሷን የመጣው ሁለተኛ የምላሽ ቪዲዮም እንዳንሰራም የተከላከለችው እሷ። ትንሽ ውስጥ የቅሬ ያለ ነገር ምንድን ነው? ለእኔ ሳት ነግረኝ ይሄ አሁን የእሷን ቪዲዮ አይቼው ነበረ አጋጣሚ እና ይሁን ለእኔ አይገባኝም። በነገራችን ላይ አፍርብሻለሁ ብለዋል ምናምን የሚል አይነት ነገር ይዛ መጣች። ማን እንዳላት ምን እንዳላት አላቅም። ወሬ መስማት አስፈላጊም አልነበረም። ከኔው ጋር መነጋገር ትችላለች። ማፈሩ ቢኖር መጀመሪያ በቤሉ መውጣቱ ሲኖር ነበር ወይ አደርገው ውስጥ ነበር። ሌላው ሌላው ሌላው ደግሞ ማለት ነው ላይክ ብዙ ሰው በቃ አሁንማ ሊበላት ነው እንዲህ ሊወስድ ነው የሚሉ ነገሮችም ነበሩ በሰዓቱ። ለእናንተም ምላሽ እንዲሆን ጭምር ነው እና እኔ ከማንም ምንም ነገር የማልፈልግ አይነት ወንድ ነኝ። እንኳን ዓለም እንደዚህ ለፍታ ጥራ ግራ ከምትሰራ ሴት ይቀረና ማለት ነው ሌላም በሌላም መንገድ አይነት ጊፍት ቢመጣ ጉዳይ ያልሆነ ሰው ነኝ። ምክንያቱም እግዚአብሔር ይመስገን፣ በእግዚአብሔር ፍቃድ ስራ እየሰራው ያለው ሰው ነኝ። ተመስገን፣ ምን ጎደለብ። እሷም ገልጸዋለች በነገራችን ላይ እሷን ውስጥ ጠብቅ የነበረው ልክ እሷ ያለውን ነገር ስትናገር ደሳለኝ ምክንያቱም እኔ ለእሷ ፕራይቬሲ ለእሷ ትዳር ነው ሲጨንቅ የነበረው እሷ ያ ምንም አልመሰላትም። ግን እኔ ላይ ብዙ ነገር እንትን ማምጣት ጀመረ። በእኔ በግል ህይወቴም ላይ ማለት ነው የተለያዩ ጥያቄዎች የምጠየቅ ነበር። ይሄ ነገር እውነት ነው ውሸት ነው የሚል ጥያቄዎች ማለት ነው። ስለዚህ ለእሷ መልካም ነገር የማስብ ሰው እንጂ ይሄ እንደዚህ አይነት አፍራለሁ ምናምን የለም። ያችን መስመር ያልፈለጉ ሰዎች ደውለው ነገሩኝ ያለችው፣ እንግዲህ አላቅም እንደመሰላት ግን ነው። እኔን ነው ማድመጥ የነበረብሽ። እንደዛ አይነት ሰው አይደለሁም። አላልኩም አላልኩም ከማለት በላይ ሌላ ዝርዝር ውስጥ መግባት አይጠበቅብኝም። ይህንን ከተቀበልሽ እንግዲህ የተቀበዩ ጥሩ እህትና ወንድምነታችን መቀጠል ይችላል። እንግዲህ የቴዲ ሚስት ማናት ትክክለኛዋ ሚስት የሚለው ነገር ደግሞ ሲመጣ ሰላም ሰላም፣ እንዴት ናችሁ? ውድ አቡጊዳ ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? በጣም እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ያው ብቻዬን መጥቻለሁ። እንግዲህ አየለም፣ እንግዲህ ብቻዬን የመጣሁበት ዋናው ምክንያት ደግሞ ስለ ቴዲ ስለ እኔ በለም፣ እንግዲህ አንዳንድ ነገር ልነግራችሁ ነው። እንግዲህ ከሁለቴ እስካሁን ድረስ ብዙ ታሪክ ይኖረኛል፣ ሰውም ማለለው። ስለዚህ ግን በተወሰነ መልኩ ውስጥ ስለ ስዳር ህይወቴ ዛሬ በደንብ ላብራራላችሁ። አገባህ እንኳን ደስ አለህ ስትሉኛል ነበር የከረማችሁት። ቅን ስቲ ያለውን እውነተኛ ነገሩን ፕሮሰሱን ሂደቱ ምን እንደሚመስል ምን እንደነበረ ከቲጂ አገልግል ጋር በተለይ ትዳሩ ከዛ ጋም ስለነበረ ለኬ የነበረውን ነገር ለማብራራት ለእናንተ ለቤተሰቦች ያመጥቻለሁ። ምክንያቱም ግዴታ ማወቅ ስላለባቸው ነው። ምክንያቱም እኔን የምታቆኝ ገጽታ አለ። እዚህ ጋ ደግሞ አዳዲስ ነገሮች ሲፈጠሩ እንዴት ነው ቴዲ የሚል ጥያቄ ከወዳጅ ከዘመድም ከቅርብ ምክንያቱም ሰርጉ ሲደረግ ኖርማሊ ቤተሰብ ስላልነበረ ይሄ ነገር እውነት ነው ወይ ውሸት ነው ወይ አወዛገባችሁን? የጥያቄው ማት በጣም ከባድ ነበረ የነበረው ነገር እና እውነቱ መናገር አለብኝ። እኔ ውሸት በጣም አልወድምና ከታላቅ ይቅርታ ጋር ነው ሲጀምረው፣ እራሱ ጀምረላችሁ ማለት ነው። ስለዚህ ወደ ዋናው ነጥብ ልምጣና ስለ ላይ በጣም ሰፊ ጊዜ ኖሮ ነው ከኤሌመንተሪ ጀምሮ የነበረኝን ላይፍ በደንብ ለወደፊቱ፣ ምን ቻለንጅ እንዳሳለፍኩ፣ ምን ምን አይነት ባህሪ እንዳለኝ፣ ምክንያቱም ያው የሚዲያ ሰው እንዳንዴ ትክክለኛ ባህሪው ሰው የቅርብ ሰው ካልሆነ ላይረዳለት ይችላል። እና ቴዲ ማን ነው ምንድን ነው ኬት መጣ የታደገ የተወለደ ምን ተማረ ምን እየሰራ ነው የሚለውን ነገር እንድታውቁት፣ ምክንያቱም በዩትዩብ እና በቲክቶክ ብቻ እንድትገድቡኝ ስለማልፈልግ ነው። ብዙ የራሴ የሆነ ባክግራውንድ ላይፍ አለኝ። እሱም በደንብ አብራራላችኋለሁ። አንድ ቀን ግን ኮመንት ካረጋችሁ ነው ስለአንተ በደንብ ማወቅ እንፈልጋለን ብላችሁ ከጻፋችሁ በደንብ በሚገባ በደንብ አብራራላችኋለሁ። ከአንድ ከመወደው ጥሩ ወዳጆቼ ጋር አንዱ ለሰው አድርጌ በደንብ እናወራለን። ዛሬ እንግዲህ ስለቀደመው ስለ ቲጂ አገልግል ታሪክ እንግዲህ ተናገር ካላችሁኝ፣ እስቲ ሳያስጠጣ አይቀርም። ጠላ አደለም በነገራችን ላይ ይሄ ውሃ ነው በነገራችን ላይ። እሷ ቤትም ስሄድ እኔ ጠላ አልጠጣውም። ሰብስክራብ እያረጋችሁ ግን ያው እንግዲህ ዛሬ ላስገደዳችሁ ነው። ታሪኩ እንትን ይላል እንዴት ላስረዳችሁ እንደምችል እውነት እየከበደኝም ነው፣ እንደገና ደስም እያለኝ ነው። ከሁለት አንገል ነው ይሄንን ነገር ማነሰው። ምንድን ነው እንደምታውቁት፣ አቦጊዳ ኢንተርቴንመንት ዩቲዩብ ቻናል በጣም የተለያዩ እንግዶችን ያቀርባል። ስራ ላይ መበረታት ያለባቸው ሰዎች በስራቸው ኮበዚ የሆኑ ትልቅ እኔ የኦዲየንሴን ስሜት ነው ሼር የማደርገው። ምክንያቱም የሆነ ሰው አይቼ ካመንኩበት ሚዲያ ላይ ከመጣ ቲክቶክ ሊሆን ይችላል፣ በሌላም ዘርፍ ሊሆን ይችላል። ካመንኩበት ቀጥታ ምንድን ነው የማደርገው? እደውልለታለሁ፣ ኮንታክቱን አገኛለሁ፣ ለኢንተርቪው ጠይቃለሁ። ፈቃደኛ ከሆነ ቀጥታ ወደ ስራችን ነው የምንገባው። እዚህ ጋርም የነበረው ነገር ምንድን ነው፣ ቲጂ አገልግል ማናችሁም ያው ቲክቶክ ላይ ታውቋታላችሁ። አገልግል ስታዘጋጅ የምትለቃቸው ቪዲዮዎች በጣም ትንሽ ፈን ያደርጋሉ። ለማንኛውም ሰው አያታለሁ፣ አደንቃታለሁ፣ ላይክ በጣም ጎበዝ ነች እኮ ጠንካራ ነች። ሴት ስትሰራ ምናምን በቃ ጠዋት ተነስታ ሪያክሽኖቿ ምናምን ያስቁኛል። እና ለምን ኢንተርቪው አላረጋትም? ምክንያቱም ያው የተለያየ ሜዲያ ላይ ቀርባ ኢንተርቪው ሰታ ስለነበረ ለምን ኢንተርቪው አላረጋትም? ምግቧን እየሰራች ጠላ ፕሮሰስ ስታደርግ እንዴት ነው ጠላ ፕሮሰስ ይቻለ እንጂ ለያው አብሬያት ስ ይሄ አሻሮ ልቁላ ይሄ መሸከምን ካለብኝ ሊያት ላይክ ውጣውረዷ ወረዱ እንዴት ነው የሚል የሆነ ውሎ ፕሮግራም አሰብኩና የመጀመሪያ ጊዜ ኮንታክት አረኳት በስሯ ምክንያት ቲንክ ቢዚ ስለነበረች ይመስለኛል መገናኘት አልቻለም። ይሄ ነገር ከሆነ ቢያንስ አንድ ዓመት ምናምን አካባቢ ይሆናል። ከዛ በዛ ሂደት ውስጥ እንዲያውም ስራ ኦርደር አደረኳት። አጋጣሚ የእናቴ ሰባት ዓመት ሙት ዓመት ፕሮግራም ይዘጋጅ ነበረ እና በሰዓቱ የነበረው ነገር ለነዳያን ማብላት ስለሆነ ፕላኔ ቀጥታ ደወልኩላት። የእናቴ እነዚህ ሰባት ዓመት አለና ስለዚህ ስ ጸበል ጸዲቅ እንድታዘጋጅልኝ እፈልጋለሁ ምናምን አልኳት። ነው ችግር የለም ምንም አይነት እኔ ክፍያ አልፈልግም፣ የእናትህ ከሆነ አንድ አገልግልና አንድ ስንት ነው አምስት ሊትር ምናም ጠላ ልክልሀለች። ለነዳያን ነው ፖይንቱም። አመሰግናለሁ ብዬ ተቀብያ ወስጄ ተክለ ሃይማኖት ቤተክርስቲያን ላሉ ነዳያኖች ያው ነፍሲ ማር ፕሮግራም አደረግን። በዚህ አጋጣሚ ሳላመሰግናት አላልፈም እና በዛ ሰዓት ራሱ ባካል አላቃት በስልክ በስልክን የጨረስ ነው። ምግቡን ላከችልኝ መገናኛ አካባቢ ላከችልኝ። ሄጄ እኔ ከተቀመጠልኝ ቦታ ነው ፒክ አድርጌ ወስጄ ያንን ፕሮግራም ከእህቴ ጋር ቤተክርስቲያን ላይ ያከናውን ነው ማለት ነው። ሶ መልካም ሴት ነች። ምክንያቱም ሌላም እንደዚሁ ስለምታበላ ስለማይ የተቸገሩ ሰዎችን ቀናነቷን፣ መልካምነቷን ወደድኩት፣ ከስሯ ጥንካሬ ባሻገር ማለት ነው። በዛ ሂደት ውስጥ እያለን አሁን ያለፈው የፋሲካ ጾም ላይ ያው ሰርጉም የተደረገውን በጾም አይደለም። እንዴት በጾም ሰርግ ታደርጋላችሁ? የሚል ማስተያየት ነበር። ለዛ ሁሉ ምላሽ ሆናችኋል ማለት ነው። አሁን የዛን ሰዓት ናለች። በቃ ፍሪ ሆነች ትንሽ አይ ቲንክ አሟት ነበር መሰለኝና እና ቤት የዚህ ቦታ ነው ምናምን ብላ በምልክት ቦታ አነገረችኝ። እሑድ ቀን ነው አስታውሳለሁ። የመጀመሪያ ቀን ሳገኛት ቤቷ ሄድኩኝ። ገጣሚ ሻይ ቡና እያለን ቡና የጋበዘችኝ ምሳ ጋብዛኝ ቤቷ ላይቭ ሪከርድ አድርገዋለሁ እኮ ሰዎች ቲክቶክ ላይ ላይቭ ስለምትገባ ባልሽ እሱ ነው ወይ ምናምን የሚል አይነት ሀሳብ ሲመጣ ለምን ይሄንን ነገር ወደ ስራ አንቀይረውም ለምን እንዲያውም ኢንተርቪው የምትሰጠኝ የምታደርገኝ ኢንተርቪው ይሄ አሻሮ እየቆላ ምግብ የተዘጋጀ ምናምን የሚኖረው ነገር ይቅርና ስለምን ባለቤት የሆነ ቬሎ ለብሰብ ምናምን ለምን አንሰራም ስትለኝ ይሄ ነገር ችግር አያመጣም እንደዚህ አሳማኝ ያለሆነ ነገር ሰርች አላውቅም ሰዎችን ነው አርቲስቶችን ሊሆን ይችላል። የተለያዩ ኢቨንቶች ሲዘጋጁ እንደምታውቁት እሄዳለሁ። አልበ መረቃ ሊሆን ይችላል፣ ፊልም መረቃት ሊሆን ይችላል፣ አዋርዶች። ትክክለኛ ነገሩ ነው የማቀርበው። እዛ ጋር የማገኛቸውን ሴሌብሪቲዎች ነው ኢንተርቪው የማደርገው። ቦታው ላይ ያለውን ነገር ነው ለማሳየት ጥረት የማደርገው እንደምታውቁት ማለት ነው። ብዙዎቻችሁ በዛ ኮንተንት የምትወዱኝ አላችሁና በዚ አጋጣሚ ሳ ላመሰግናላለ። በኋላ ችግር እንዳይፈጥር ለኦዲየንሶቼ፣ ምክንያቱም ያው የእሷ ፕላትፎርም ቲክታክ ስለሆነ እዛ ጋር ብዙም ችግር አይኖረውም። ዩቲዩብ ግን ማለት እንደናንተ አይነት የተከበሩ ሰዎች በጣም ጥሩ ጥሩ ሰዎች ትልልቅ ሰዎች ማቹር የሆኑ ሰዎች ዩቲዩብን የሚያዩትና እንደዚህ አይነት ክላሽ የሚያደርግ ነገር የሚለው ነገር መጣ። በቃ ግን ግድ የለም ስራ እስከምትሰራ ድረስ ምን ችግር አለው? ስራ የሚሰራን ሰው እኮ በእንደዚህ አይነት መንገድም ደግሞ ማበረታታት ይቻላል። ስለዚህ ችግር የለውም የሚለውን ነገር አሰብኩ። ያው የኔንም የግል ህይወት ሄድ ማሰብኩኝ ቴዲ አገባ ከተባለ እንግዲህ የኔ ጓደኛ የምትሆነው ምርጧ የወደፊቷ ትክክለኛዋ ባለቤቴ ምን ልትል ትችላለች? የሚል ጥያቄ ውስጤ ላይም ተፈጠረ። ችግር የለም ማሳመን እችላለሁ መናገር እችላለሁ የሚለው ነገር አሰብኩ። ምክንያቱም ያው የእናንተ የወዳጆቼ ክብር እንዳለ ሆኖ የመጀመሪያው ደግሞ የሚስቴ ነው። የሚቀድሙ አይደለም። ምክንያቱም የግል ህይወት ከተናጋ ነው ከባዱ፣ እናንተ የሚያስጨንቃችሁ። ስለዚህ በሰዓቱ እኔ ያው ሚስትም ስለሌለኝ በጓደኝነት ሌቭል ግን እሱን ግን እዚህ ላይ ያዙልኝ። አመጣትና በደንብ ትክክለኛውን፣ ከዚህ በኋላ እንደዚህ አይነት ነገር አይኖርም ማለት ነው። አመጣትና በደንብ እናወራለን። ማነች ላሳያችሁ፣ እንደ አን ምን አይነት ሴት ነች? የቴዲ ምርጫ ምን አይነት ነች? በነገራችን ላይ በጣም ጠይም ሴት እወዳለሁ። አላቅም እንግዲህ እግዚአብሔር፣ ማነች የሚለውን ጠይምነች፣ ቀይነች፣ በቃ ጠብቁኝ። እሱን በደንብ ፍቃደኛ ከሆነች ምክንያቱም ሚስቴ የሚዲያ ሰው ስለማትሆን እንዴት ነው የሚለው ተማክሬ ያመጣላችኋለሁ። ኮመንት ጋር አረጋችሁ ይህንን በድጋሚ ማለት ነው። ግን እንደ ክራይቴሪያ በጣም ብዙ ነገር አለኝ። እንደ ሰውኛ፣ በመጀመሪያ ደረጃ በጣም በጣም ሰው እኔ አከብራለሁ። ይህንን ያነሳውላችሁ ወደ አሁን ወደ ጀመርኩት ፖይንት የምነግራችሁም ነገር ስላለኝ ነው። እቺ ነጥብ ግን ያዙልኝ፣ በኋላ በዛ ተነጋገርና። ኦኬ በቃ እንደዛ ከሆነ እንስራው በሚል ነገር ወሰንን። ሁሉ ነገር ኦርጋናይዝድ አደረግኩት፣ እኔ ማለት ነው። ሜካፑንም ቬሎ ምናምን ኤቭሪቲንግ የነበሩትን ፕሮሰሶች እና በዚህ አጋጣሚ አይ ኖ ምናምን ያለም ሰው አለ። ለየት የሚያደረገው እንዲሁም የአበባው አበባ የሙሽራ አበባ ጠብጦ ከቤቷ የሆነ የተተከለ ነገር ነው አንስተን ምናምንትን ያደረግ ነው። እንዳያችሁኝ ብዙ ይሄ ነው። እንደ እውነተኛ ስንመጣ የሆነ ውሸት ነገር ለማንጸባረቅ ትንሽ ከባድ ነኝ። ግን እንደ ድራማ እኔም ቲያትርን ፊልም ኮርስ ስለወሰድኩ ምንም ችግር የለውም። ከዩቲዩብ አንግል ብቻ ሳይሆን ሰው ሙቪ ሲያየለ እንደ የሚለው ነገር ውስጤ ስለነበረ ነው የሰራት እችን ንጥብ እንድትይዙልኝ ብቻ ነው የፈልገው። ምንም አይነትም ሰውን ከመዋሸት ከምናምን አንግል እንዳታዩት ወዳጆቼ። የተለየ ነገር አሁንም ቅሬታ ካለ ግን ኮመንት አድርጉልኝ፣ ይቀበላለሁኝ። ኢቨን ለወደፊቱ ማስተካከል ያለብኝ ነገር ካለ ይቀበላለሁ። ቆይቆይ

የዚህን ስራ ውጤት አይቼው ዛሬ የሚተከዝበት ቀን አይደለም። ዛሬ ደስታ ቀን ነው። በእንደዛ አይነት ሁኔታ ሰራል እዛው ላይ የአንቺን ፕራይቬሲ እንዳይነካ ማግባት አለብሽ። የራስሽ ላይፍ አለ። ሰው ሁለተኛ ቪዲዮ እንስራ ጀስት፣ ይሄ ፊልም ነው ያለው ነገር ይሄ ነው። ቲጂን በስራዋ ጠንካራ ሴት ስለሆነች ጀስት ሰውን በእንዲህ አይነት መንገድም ሳፖርት ማድረግ ይቻላል የሚለውን ነገር ስላለ እነ ስራ ስላት ኖ አያስፈልግም ያለችኝ። ሲጀመር ሀሳቡም ከእሷን የመጣው ሁለተኛ የምላሽ ቪዲዮ እንዳንሰራም የተከላከለችው እሷ ነች። ያ ነገር አለፈ፣ ሰው ወደደው ማለት ያው ኢሹ ሆነ። በሰአቱ በጣም ከባድ ጊዜ ነው ያሳለፍኩት። ምክንያቱም የተለያዩ ስልኮች ይደወሉ ነበረ፣ በተለይ ከቤተሰቦች ሲጀምር እንዴት ነው እኛ የሌለንበት ሰርግ ምን ማለት ነው? ያው የተለያዩ ጥያቄዎች፣ መቼም ወዳጆቻችሁ ብዙ ጥያቄ አነሳሉ አይደለም። የሚለው ነገር የማስረዳት ጀመርኩ። አይ እንደዚህ እኮ ነው ምናምን ማለት ጀመርኩ። እንዲያውም እሷ ነው ውሸት ነው የሚባል ታሪክ እንድታነሳ አልፈቅድልም የሚልም ነገር ነበራት በተለይና፣ እኔ ግን በዙሪያ ያሉ ሰዎች ያለውን እውነታ ያውቁት ነበረ። እኔን ሳይቀርቡኝም ደግሞ ይሄ ነገር ምናምን ብለ የተረዱም ሰዎችም ነበሩ በሰዓቱ፣ ማለት ነው። በቃ ለእናንተ ክብር ስላለኝ ብቻ ነው ይሄን መጥቼ መናገሩን የፈለግኩት። ያው በዛው በጭውውት መሀል ውስጥ ደግሞ መኪናም ሰርፕራይዝ ላድርግህ የሚለውም አይዲያ ከእሱ አሁን የመጣው እና ሰው እንግዲህ እንደምታውቁት ነው። እኔ የራሴ የሆነ ቶዮታ ኮረላ መኪና አለኝ። ሰው እንዴት ነው ሰርፕራይዝ ሊሆን የሚችለው ምናምን አይነት የሚለውን ሀሳብ ሳነሳ ችግር የለም ተባለ። ያው ዲዛይንና የእሷ መኪና ኦኬ፣ እሱም ተሰራ። ከዛ በኋላ የተለያዩ ፕሮሞሽኖች መምጣት ጀመሩ። ማስታወቂያዎች መምጣት ጀመሩ። እነሱ ጋር ምንም ችግር የለም፣ ምክንያቱም ያለውን ጋር ብቻ ሪል መሆኑን ስለሆነ የሚረዱት። ስራ መጣ ስራውን ሰራርላቸው ተደራሽ መሆን ስላለበት። ይሄ አርት ነው በነገራችን ላይ አርት ለሚገባው ሰው ከሌላ እንግል እንዳታዩት። አሁን ይህን የምናገረው ምናልባት እንደዚህ አይነትና ከዚህ ትንሽ ወጣ ያሉ ነገሮች በእኔ በኩል ላይመጣ ይችል ይሆናለ ወደፊቱ በጣም ጠንካራ ሀሳቦችን ይዘን እንመጣለን። ግን ሰው እሱን ሰራን እያለን ስንመጣ ትንሽ ውስጥ የቅራ ላይ ነገር ምንድን ነው? ለእኔ ሳትነግረኝ ይሄ አሁን የእሷን ቪዲዮ አይቸው ነበር አጋጣሚ ይሁን ለእኔ አይገባኝም። በነገራችን ላይ አፍርብሻለሁ ብለዋል ምናምን የሚል አይነት ነገር ይዛ መጣች። ማን እንዳላት ምን እንዳላት አላቅም። ወሬ መስማት አስፈላጊም አልነበረም። ከኔው ጋር መነጋገር ትችላለች። ማፈሩ ቢኖር መጀመሪያ በቬሎ መውጣቱ ውስጥ ይኖር ነበር ወይ አደርገውስ ነበር ወይ ምክንያቱ የራሴ ፐርሰናሊቲ ያለኝ ሰውነ የራሴ አካሄድ የህይወት የራሴ ፍልስፍና አለኝ። ስለዚህ እንዴት ነው ከማፈር ጋር ምን አገናኙ? ስለዚህ እዚህ ጋር ማፈር አለማፈር የሚባል ፖይንትም አያስፈልግም ምክንያቱም ሲጀመር ቲጂ አገልግል ሌላ ሰው ነች የስራ ሰው ነች ስትሮንግ ነች በጣም በነገራችን ላይ በተቀራረብንበት ሰዓት ላይ ጠዋት እደውልኛለች ሁሌ እና እኔ ደግሞ ብዙ ጊዜ ያው አንዳንዴ በስራ አጋጣሚ የማምሸት የምንም ነገር ስላለ እንዲሁም ጠዋት እንዳትደውልኝ ምናምን የሚሉ ማስጠንቀቂያ ሰጥቻት ነበር እና ጎበዝ ነች አስራ አንድ ሰዓት አስራ ሁለት ሰዓት ተነስተ ወደ ስራ የምትገባው ማታም እንደዛው ታነሻለች ይሄን ነገሯን ሳላደንቅላት ማለፍ አልፈልግም በዚህ አጋጣሚ ስለዚህ ቲጂ እንደዚህ አይነት ገጽታ ያላት ሴት ነች። ቴዲ ደግሞ ሌላ ሰው ነው፣ ሌላ የራሱ የሆነ ሰው፣ በጣም ሰው የሚወድ ሰው የሚያከብር ቤተሰቦቹን የሚታዘዝ ሁሉንም ሰው በኩል መንገድ እማይ ፋሽን ሞድ፣ በጣም በነገሮች ላይ ተጠንቃቂ፣ ህይወቴን መመራ አይነት ሰው ስህተት ካለ መታረም እችላለሁ። እንደዚህ አይነት ይሹም ሊኖር አይገባም፣ ምክንያቱም ማንንም ሰው ለማገዝ ልቤ ክፍት ነው፣ አሁንም ቢሆን ማለት ነው እንጂ ይሄ እንደዚህ ነው። እንደዚያ ነው። ሌላው ሌላው ሌላው ደግሞ ማለት ነው ላይክ ብዙ ሰው በቃ ኦ አሁንማ ሊበላት ነው እንዲህ ሊወስድ ነው አይነት የሚሉ ነገሮችም ነበሩ በሰዓቱ ለእናንተም ምላሽ እንዲሆን ጭምር ነውና፣ እኔ ከማንም ምንም ነገር የማልፈልግ አይነት ወንድ ነኝ። እንኳን አይደለም እንደዚህ ለፍታጥራ ግራ ከምትሰራ ሴት ይቀረና ማለት ነው ሌላም በሌላም መንገድም አይነት ጊፍት ቢመጣ ጉዳይ ያልሆነ ሰው ነው። ምክንያቱም እግዚአብሔር ይመስገን በእግዚአብሔር ፍቃድ ስራ እየሰራ ያለው ሰው ነኝ። ተመስገን፣ ምንጎደለብኝ ስለዚህ ይሄ ስለሆነ ጀስት ዩትዩብ እና ቲክቶክ ላይ በሚታይ ብቻ ሰው ጅ እንዲያደርገኝም አልፈልግም። የራሴ ላይፍ አለኝ። የመጣሁበት መንገድ አለ። ስለ እኔ ያው በሰፊው እንመጣለን። ለወደፊቱ ትልልቅ ፕሮጀክቶች አሉኝ። ትልልቅ እቅዶች አሉኝ። እናንተ ብቻ ከጎኖ ናችሁ። አሁንም ሰብስክራይብ እያደረጋችሁ ሞራል ሆኑኝ። በቃ ጀስት ስለ እኔ ይሄ ነው በአጭሩ መነገር የምፈልገው። ይሄ ግን አፍራለሁ አፍረብሻለሁ ምናምን ብሏል። እኔ ቃሉን ራሱ ስጠራው ለእኔ እየዘገነ እኔ ነው ድጋሚ የሚጠራው። ምናልባት እኔ ስራ መስራት እንዳልፈልግ የሚፈልጉ ሰዎች አሉ። እንዳልሄድ ኦር ደግሞ እሷ ምክንያቱም የሆነ ኮላቦሬሽኑ ኖሮ ስራ ከተሰራ እኔ በደንብ የተለያዩ የተወሰነ የማኔጅመንት ክፍተትም ስላየው ስራዋ ላይ የተወሰነ ነገር ለማገዝ መልካም ፈቃደኛ ነበርኩ፣ በፕሮዳክሽንም ላግዝ ይችላለሁ። ወር ደግሞ በዛኛው መንገድ ምን ማድረግ አለብሽ፣ ትልቅ ሬስቶራንት መክፈት አለብሽ። በጣም ብዙ አይዲያ ይሰጥቻታሉ። እሱንም እንቶ እኔና የእሷ ጉዳይ ስለሆነ ላይክ ማለት ነው እዚህ ጋር ባላመጣው ጥሩ ነው። ስለዚህ ለእሷ መልካም ነገር የማስብ ሰው እንጂ ይሄ እንደዚህ አይነት አፍራለሁ ምናምን የለም። ያችን መስመር ያልፈለጉ ሰዎች ደውለው ነገሩኝ። ያለችው እንግዲህ አላቅም እንደ መሰላት ግን ነው እኔ ነው ማድመጤ ነበረብሽ። እንደዛ አይነት ሰው አይደለሁም አላልኩም ከማለት በላይ ሌላ ዝርዝር ውስጥ መግባት አይጠበቅብኝም። ይሄንን ከተቀበልሽ እንግዲህ ተቀበይ። ጥሩ እህትና ወንድምነታችን መቀጠል ይችላል። ብዙ በያ ብዙ ወፈሮች እኮ ማስታወቂያዎች ሁሉ መተውልን ነበረ። እና እንግዲህ እሷ ይሄን ካመነችበት እናንተንም እሷንም ይቅርታ መጠየቅ እፈልጋለሁ፣ ምክንያቱም እንደዛ አይነትም ሰው ስላልሆንኩ ማለት ነው ትክክለኛ ሆነ ይህን መናገር የምችለው ቅድም እንዳልኩት ነው። በደንብ በቅርበት ያለ ሰው ያቀሃል። ከዛ ውጭ ደግሞ እኔን መርዳት ማገዝ፣ ማበረታታት የምትፈልጉ ደግሞ ኢንቦክስ አድርጉልኝ ጻፉልኝ። በትኛውን ፔጅ ላይ ቲክቶክ ፔጅ ለማ አቡጊዳ ኢንተርቴንመንት ሞዴል ቴዲ የሚል አለ ቲክቶክ፣ ኢንስታግራምም ላይ ለቴድሮስ ከበደ የሚል ስለዚህ፣ የምትፈልጉትን ነገር ብትጽፉልኝ መልስ መስጠት የሚችል ሰው ነኝ፣ መታረም የሚችል ሰው ነኝ፣ ሰው ነኝ። ልሳሳት እችላለሁ። ብሳሳት እንኳን ለማለፍ ፈልጌ ነው ግን የጠፋው ጥፋት እንዳለ ምን አልቀበልም ላይ ምን የሚያደረጉት ነገር የለም። እዛ አይነት እሰጣ ገባ ውስጥ መግባት አልፈልግም። ስለዚህ የነበረው ነገር ይሄ ነው። እውነታውን ማውቅም ስላለባችሁ ነው ዛሬ ይህንን ቪዲዮ ይ የመጣሁት እሷም ገልጸዋለች። በነገራችን ላይ እሷን ነው ስጠብቅ የነበረው። ልክ እሷ ያለውን ነገር ስትናገር ደስ አለኝ። ምክንያቱም እኔ ለእሷ ፕራይቬሲ ለእሷ ትዳር ነው ስጨንቅ የነበረው፣ እሷ ያ ምንም አልመሰላትም ግን እኔ ላይ ብዙ ነገር እንትን ማምጣት ጀመረ። በእኔ በእግል ህይወቴም ላይ ማለት ነው የተለያዩ ጥያቄዎች የምጠየቅ ነበር። ይሄ ነገር እውነት ነው ውሸት ነው የሚል ጥያቄዎች ማለት ነው። ስለዚህ ያለው ነገር እውነታው ምንድን ነው? ቲጂ አገልግል ጥሩ የስራ ሰውነች ነች ጥሩ ወቴ ነች፣ እንደማንነቹ ኢትዮጵያዊ ነው ማውቃት። ሌላ የተለየ ግንኙነት የለንም። እኔ መኖሪያ የራሴ ላይፍ የራሴ ቤት ላይ ነው፣ እሷ ምትኖረው የራሷ ላይፍ ቤቷ ላይ ነው። ይሄ ግልጽና ግልጽ ነው። ጀስት ሙቪ የሰራ ነው ይሄ ነው። ሌላ የምትጠይቁኝ የተለየ ነገር ካለ ደግሞ ለመመለስ ፍቃደኛ ነኝ። ይሄ እንዳለ ሆኖ ለወደፊቱ በጣም ጥሩ ጥሩ ፕሮግራሞች አሉኝ ከእግዚአብሔር ፍቃድ ጋር እንግዲህ አብረን እንቀጥላለን። እኔም በተመለከተ ደግሞ በደንብ ስራ ሰርቼ ደግሞ ስለ ራሴ ላይፍ በደንብ መጥቼ ደግሞ መናገር እችላለሁ ማለት ነው። ስለዚህ ካጠፋው ይቅርታ። ፊልም ነው፣ ሌላ የተለየ ነገር የለውም። የምትረዱኝ ትረዱኛላችሁ። በተረፈ ደግሞ ምንም ይሄ እሷ ባለች ወይ አይደለም፣ እንደዚህ አይነት ነገር ውስጥ መግባትም አልፈልግም። በጣም ሰው አክባሪ ነኝ። ይህንን ነገር ብቻ እንድትረዱልኝ ነው የምፈልገው። እንግዲህ የቴዲ ሚስት ማናት፣ ትክክለኛዋ ሚስት የሚለው ነገር ደግሞ ሲመጣ በቅርቡ እንግዲህ አስደምማቸዋለሁ፣ በሱ ዙሪያ ማለት ነው። የብዙ ሰው ጥያቄ ስላለን ስለዚህ ይሄ ነው። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ሰብስክራይብ ማድረግ እንዳይረሳ እንደዚህ ብዬ ተጨቃጭቅ ያላቅም ጠይቅ ያላቅም። ዛሬ ግን ይህን ላለው በጣም ወዳችኋለሁ። አቡጊዳ ኢንተርቴንመንት ጋር አብረን ወደፊቱ እንቀጥላለን። በተለያዩ በእርዳታ ስራዎች ላይ መገራችን ላይ የልደቱ ወደ ልደቱ ፕሮግራም ወደኋላ ለመለሳችሁ እና እሱ ራሱ ሁሌ በየአመቱ በእርዳታ ነው የማሳልፈው። ላይክ በኔ እድሜ ልደት ማክበሩ በዛ ነው ያህል አስፈላጊም አደለም፣ ግን እርዳታ በማድረግ ህጻናቶችን በመደገፍ ገንዘብ ኮሌክት አድርጌ በመስጠት ነው ልደትን ፕሮግራም አደርገው። በቀደም ግን ያው ጀስት ድራማ እናደርገው የሚለውንም ሀሳብ ሲመጣ ከሷ ሄደን በዛ መልኩ አክብረን ዋል ሄደንም። ስለዚህ ሁሉንም ነገር በዛ መልኩ ተረዱት። ምንም አይነት ጊፍት የለም፣ ምንም አይነትም ነገር የለም። ከኔ የሚወሰደችው ነገር የለም፣ ከእሷም የወሰድኩት ነገር የለም። የወሰድኩት ምንድን ነው የስራ ጥንካሬዋ ተመችቶኛል። ፕሮፐር ሆኖ ቢሄድ ሞር ደግሞ አሪፍ ነው። በዚህ አጋጣሚ እንግዲህ ከሰማችሁ የምነግራት ፕሮፐር ብታደርገው ስራዋን አሪፍ ደረጃ ትደርሳለች። ይሄ ነው። ብዙም እሷ መምከር ባይጠበቅብኝም ማለት ነው። በጣም ወዳችኋለሁ። ይመቻችሁ።